አበሻ አቡ አበሻ ለአበሻ የሚገባው አብዛኛው ሳውዲ ነው። ዱባይ ግን ዱባይ አለ። እውነትሽን ነው ሌላ ዜጋ። ኧረ ናይጄሪያውም የሚያገቡ አሉኝ። እዚህ ቤት ታሪክ ስንት ሰምተናል። ዳኒ ናይጄሪያ ብዙ ብዙ። ሳውዲ ግን ሌላ ዜጋ ሰምተና እናቀሳውዲ ጊዜዩ ሌላ ዜጋ ያገባ ማቡ ማሪያ ምን ነው ምት በጣም ጎበዞች ናቸው እ በጣም ነው። በቃ ምንም ነገር ቢሆን መማር አበሻ ነው አበሻ ነው አበሻ ነው በቃ አበሻ ነው። እዚህ ግን ሳውዲዎች ግን እንዴ፣ እንዴት ነው አሪፍ ናቸው ማለት ነው። ከዱባይ የፍቅር ታሪካቸው ሲጣፍጥ የሳዲራለ ልክ ሳውዲ የፍቅር ታሪክ ሲመጣ ጋይዝ፣ አንድ ወሬ አልፈልግም ብዬ ተመቻችቼ፣ ቆይ አንዴ ውሃ ላምጣ ምናምን ብዬ ዋተርቦት ላይ ውሃ ሞልቼ መጥቼ መስቼ እንዲ እንዳልኩ ነው። በጣም አፍቃሪ ናቸው። የፍቅር ታሪክ ለፍቅር የሚከፍሉት መስዋዕትነት፣ ሴቶቹ፣ ወንዶቹ አይደሉም ሴቶቹ ካፈቀሩ አፍቀረው እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ። ደግሞ ጀግኖች ጥንካሬያቸው እርጉዞ ነው ሰው ቤት ይሰራሉ። ወልደው ወልደው ታርሰው ሀያ ቀን ምናምን ሰላሳ ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡ፣ የሳውዲ ያሉ ሴቶች በጣም እንደውም። እዚህ ጋር ሀቡ ቆይ እንደውም አንድ ቀን ወደ አንቺ መጣት አለች የአቤል እናት የምትባል መማርጌ፣ እኔ በአይኔ እያየዋት ትንሽ ልጅ ነበር የወለደችው፣ አሁን አድጓል። ብታይ እንደ ማርያምን፣ እሷማን ብትናገር ደስ ይለኛል። አዝላ አዝላ ነው የምትሰራው፣ ማርያምን ነው ሳውዲ። በጣም ጎበዞች ናቸው፣ ማርያም። እዚህ እኮ ዱባይ እኮ ይኸው ትናንትና መሲ ብርጅቶ ስትጮኽ ነበር አሉ። የተቆረጠ ቪዲዮ አይቼ ልጅ ጥላማ ልጁም በባንዲራ ጠቅልላ የት ሀገር ካር ያዝኛ ጋር ዱባይ ሁለተኛ ጊዜ እኔ ማራት እያለውም አንድ ጊዜ አንድ ልጅ ተጥሎ ተገኝቶ ነበርና የኢትዮጵያዊ መሆኑ ታውቋል። በባንዲራ ጭራሽ አረንጓዴ፣ ቢጫ፣ ቀይ ባንዲራ ኢትዮጵያዊ ነገር ባንዲራ ምን አቃለው የኢትዮጵያ ባንዲራ ነው። እርግጠኛ ነኝ ኢትዮጵያዊ እንደሆነ እንዲታወቅ ነው። ለምን ወደፊት ልትጠይቅ ትችላለች ልጇን። እኔ እንዲያውም የተቆረጠ ያየውት ከዛ እንትን ያዟቸው አሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ እኔ አልሰማሁም። ይመረመራል፣ የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ዴኔ ከልጇ ጋር ተመርምራ እሷ መሆነ እስር ቤት ትገባለች። ይህ ወንጀል ነው፣ ቀልድ አይደለም። በጣም ቢሞትስ፣ ሳይደረስለት ቢሞትስ? እንዴ ማደጎ እኮ አለ እኮ መስጠት እኮ ይቻላል። መንግስት እጇን ስለሆነ ይቀበላት በነፃ ልጇን ከሰጠቱ ከምትጥለው ወስዶ ማደጎ ኦ መጠል ደረጃ አ መጠለያ ደረጃ የሌላ አገር ዜጋ ከሌላ ሀገር የተወለዱ ህፃናቶች ከመቶ ሀምሳ በላይ ያለ መጠለያ ውስጥባርር ምንድን ነው? አሁን ከመጣል ልጁን ከመጣል አሁን ያን ያክል ከሬጅ ካለሽ አንድ ሰው ለመጣል ልጅን የሚያክል ነገር ለመጣል ሀሳብ ካላችሁ ማደጎ ቤት ብሰጡት ይሻላል ነው የሚያሳድጉ ሰዎች ካሉ ለዛ ማድረግ ይሻላል። ይሄ የሚመረጥ ስንት ቀኑ ስድስት ቀኑ ምን ነው ምን መሰለኝ፣ ሳርጌ ለኢማራት መንግስት መስጠት ትችላለች፣ ፈርመሽ ደግመሽ ላጠይቂው በህይወትሽ ወስዶ አሳድጎ ወታደር ያደርገዋል። በቃ እሱ የሚነገረው ኢትዮጵያዊ እንደሆነ አይነገረው፣ የማልጅ እንደሆነ አይነገረው። በቃ ተጠለህ ተገኘህ መንግስት አሳደገ። ማንነቱን ሳያውቅ ዜግነቱን፣ ምንነቱን፣ ምኑም ሳያውቅ ያድጋል። በቃ ወታደር ይሆናል። መንግስት አሳደገ፣ መንግስት ያገለግላል። ይሻላል፣ ይሻላል፣ እንዴ ይሻላል ላይ ምክንያት ያለው ማለት መንገድ ላይ መጣን ላይነሳ ይችላል፣ ሰው ላይ ያገኘ ይችላል። ስንት ነገር አለው። ተመልካች በረከት የሚባለች አትፍረጂ እና ቢከብዳት ሳለ አንተ ነክ መሰለኝ ያስረገዝካት አንደኛ ነገር ማለት ነው። አንደኛ ነገር በጣም ድፍረት ካላት የመጣን ድፍረት ካላት መስጠት ምንድነው? ከመጣልና ለማደጎ ከመስጠት ይሻላል፣ ቢያንስ ያድጋል ከመጣን እና ከማደጎ መስጠት በጣም ማሳደግ ማለት ነው። ሌላ ሰው እንዲያሳድግላችሁ መስጠት ነው። ሀገራችን ላይም ያለ እኮ ነው። ጉዲፈቻ የሚባለው ማለት ነው፣ እንደዛ ማለት ነው። ለሰዎች አዳፕት አድርገው እንዲያሳድጉ ማድረግ ያ ነው የሚሻለው። እኔ እረዳታለሁ። የሰው አፈርታ ሊሆን ይችላል ብዙ ነገር ፈርታ ሊሆን ይችላል እረዳታለሁ። ራሴን በሷ ቦታ አደርጋለሁ። ግን የፈለገ ነገር ተደብቄ ማንም ሳያይኝ ሄጄ ለሚያሳድግ ለማንም ሰው ፈር ይሰጣለሁ። እኔም አልችል ከሆነ ለአረብም ቢሆን ብቻ ልጄ አይሞትም። የሆነ ቦታ ያድጋል። አይወቀኝ እኔንም ሳያቅ ብቻ እኔ በሱ ናፍቆት መሰቃየት እችላለሁ። ግን ልጄ ጥሩ ቦታ ያደ የበቀደሟ ባለታሪክ እንደውም እንኳን ተቀብዬ ዋትሳፕ ላይ እያወሯት ነው ታስታውሳታላችሁ። እሷ ሁለት መንታ ልጆች ወልዳ አሁን አንድ ሴቷ ልጇ ካናዳ ነው ያለችው። ወንዷ ልጇ አሜሪካ ነው ያለው። እሷ እናት እሷ እናት ገና በአስራ አራት ዓመቷ ተደፍራ ነው የወለደች። ትልቅ ሚዲያዎች ላይም ቀርባለች። ቤት እንደመታ በጣም እያለቀሰች አብረናት እያለቀሰን ነበረ። ልጆቿ ማደጎ ቤት ተሰጠ። ማን ጎረቤት ምናምን አንቺ ገና ማሳደግ አትችይም ብሎ እሷ አልወሰነችም። የመወሰን መብት የላትም ገና የአስራአራት ዓመት ልጆና ነው የተደፈረችው። በአስራአምስት ዓመቷ ነው መንታ ወንድና ሴት የወለደችው። አታውቅም ከቤተሰብ ተገላ ጎረቤት ደግሞ በአንቺ ማሳደጋችን ላይ ብለው ወሰዱ። ሰው ቤት ተቀጥራ ሰራች። ሰው ቤት ተቀጥራ ሰርታ ሰርታ አረብ ሀገር መጣች። አሁን ልጆቿ አስራ ስምንት ዓመታቸው ነው። ኦኬ ሀያ ሀያ አንድ ነው፣ ሀያ ዓመታቸው ነው። ወንድና ሴት ናቸው። ለማደጎ ሰጥታ ማደጎ ለፈረንጅ ሰጠ፣ ለፈረንጅ። ሴቷ ካናዳ ነው ያለች፣ ወንዱ አሜሪካ ነው ያለ። ትልቅ ሆነዋል። ወንዱ በሙዚቃ የሆነ ነገር የሆነ ነገር ተሸልሟል። ሴቷ እየተማረች ትልልቅ ቦታ ደርሰውለታል። ጥሩ ተምረውለታል። ህይወት እሷ በናፍቆታቸው ብትሰቃይም፣ እሷ ሁሌ ባስታወሰቻቸው ቁጥር ብታለቅስም፣ እሷ ልታገኛቸው ባትችልም ማለት ሴትዮዋ ቃል ገብታላታለች ልታገናኛት። የወንዱ አሳዳጊ በጣም ጥሩ ናት። የሴቱ አሳዳጊዎች እያወሯት አይደለም፣ ስልክም አያነሱላትም አሁን ላይ። እና እኔ እንድጠይቅላት ነው፣ እዛ ባለ ሰው እንዳስጠይቅላት ነው። እኔጋ ገዝተና የምታ ታሪኳን ነግራ ስልኳ ሰታኝ የእጆቿን ፎቶዎች ልካልኝ ምናምን እና አትሊስት እናት እሷ ብትሰቃይም ልጆቿ ግን ጥሩ ህይወት እየኖሩ ነው። ብትሞት አይቆጫትም። ዋይ ልጆቿ ኢንሴፍ ሃንድ ትልቅ ናቸው። አንደኛ ራሳቸውን መከላከል ላይ ደርሰዋል፣ ሀያ ዓመታቸው። ሁለተኛ ጥሩ ትምህርት ተምረው ጥሩ ሀገር ላይ እየኖሩ ነው። ራሷን መስዋዕት አርጋ ልጆቿን ትልቅ ደረጃ አደረሰች። ገባሽ? እሷ እስካሁን እየተንከራተተች ነው፣ አረብ ሀገር ለአረብ ሀገር ድህነት ህመም። ከእሷ ጋር ቢሆኑ ይህ እነዚህ ልጆች ወይ ጎዳና ተዳዳሪ ነው የሚሆኑት፣ ገባሽ? ወይ ፌስታል ወጥረው ፌስታል ወጥረው እየኖሩ ነው። ግን በመስጠቷ ትልቅ ደረጃ ደረሱ። አየሽ ልጆቿን እንኳ አወጣቸው። አንቺ አስበው፣ ወደፊት ያግዟታል ማለት ነው። እናታቸውን እነሱ ቦታ እነሱ አየሽ አልተቸገሩም። አቡ እናት ማለት እኮ ይህ ነውንበላይ ሳርጌ ተማሩ። ትምህርት ለልጆቻችን ትልቅ ማውረት ያለብን ነገር ትምህርት ነው። አንዳንድ ሰዎች ከታች እየጻፉ ነው። አሁን እነዛ ልጆች ምን ላይ እንዳሉ ምንም የምታውቁት ነገር የለም ምናምን ይባላል። ምንድነው ይሄ ተመራጮ ነው አይደለም። ልጅን መስጠት ልጅን መጣል ተመራጮ ነው አይደለም። ግን ከአንዱ ሰዎች ያን ያክል ልጅን እስከመጣል ደረጃ የሚያደርስ ሲቹዌሽን ላይ ከሆኑ ችግር ላይ ከሆኑ የተሻለው ነገር ለሚያሳድጉ ሰዎች መስጠት የተሻለ ነው። መንገድ ላይ ከመጣል ማለት ነው። ይህን ነው እያልን ያለ ነው እንጂ መንገድ ላይ እንድትጥሉን ተረጅ እያደረግን አይደለም፣ እያበረታታ አይደለም። ያንንም ለማደጎ ተሰጥቶ በሰላም ልጆቹ የተሻለ ነገር ቢያደርጉ እናት ሳፈር እያደረገች፣ እናት እየተጎዳች ምናምን ከሚሆን ልጆቹ በስነ ስርዓት አድርገው በእናተ የምትችለውን ነገር በራሷ መንገድ ራሷን ህይወት እንድትኖር ቢሆን የተሻለ ነው እያልን ያለ ነው እንጂ ወደዛ የመጣን እንትን ፕሮሞቲም እያደረግን አይደለም። ግን ከዛኛው ሁለቱም እያለ ስታቀርቡት፣ ይሄኛው እንጂ ሁሉም አዳብ የተደረገ ህፃን ወይም በግድፈቻ ያደገ ህፃን ደልቶት ይኖራልም ማለት አይደለም። ብዙ ችግሮች፣ ቻሌንጆች የሚገጥማቸው አዳፕት የተደረጉ ህጻናቶችም አሉ። ያን ማሰብ ከቻላችሁ እንዲሁም ልጆቻችሁን እራሳችሁ ናችሁ የምታሳድጉ። መጀመሪያውኑ ልጅ ለመውለድ ኃላፊነት መውሰድ ያስፈልጋል። እሱ ነው ዋናው ነገር፣ ኃላፊነት መውሰድ። ልጅ መውለድ ማሳደግ እችላለሁ ምናምን የሚለውን ነገር ጥንቃቄ ያስፈልገዋል። ጥንቃቄውን አልፋችሁ በስህተት የሆነ ነገር ከተፈጠረ ደግሞ አሜን ብሎ ተቀብሎ ያንን ነገር ችግሩን እንዴት እንፈታዋለው የሚለው ጋር ማሰብ ያስፈልጋል እንጂ ከተፈጠረ በኋላ ችግሮች፣ ነገሮች አውት ኦፍ ኮንትሮል